ጽናት በጣም ተጨንቃ ነበረ። ኪሮቤ የት ገባ እያለች ያው፣ ኪራ እናቱ ከሞተች በኋላ በሐዘን ላይ ይገኛል። ጽናትም ያለችው ብቸኛ አሷ ነች። አባቱም ወደ ስራ ቦታ ተመልሷል። እናቱም የለች። አሁን ለኪራ ያለችው ጽናትና ጽናት ነች እና እየተጨነቀች እያሰበችበት ባለበት ሰዓት አሁን ለማን ልደውል ክብሮ ኪብሮም የለም፣ ነሆም ራሱ ወደ ቤቱ ተመልሷል እያለች ነበረ። በዚህ ሰዓት ግን ብደውል ስልክም አይነሳም ግን ደግሞ እኔ ወጥቼ ወዴት ነው የምፈልገው? እያለች እየተጨነቀች ባለችበት ሰዓት ኪራ ከትንሽ ደቂቃ በኋላ ይመጣል ማለት ነው። ወደቤት ከመጣ በኋላም ሰክሮ ነበር እና በሰላም ነው እንደዚህ ሆንከው? ከመቼ ወዲህ ነው ደግሞ እንደዚህ መጠጣት የጀመርከው? ትለዋለች። ከዛሬ ጀምሮ ነው ይላታል። እንደውም የጠጣሁት እኮ በነፃ ነው ሳልከፍል። እስካሁን ተኝ፣ በቃ አሁን መጥቻ፣ ልጅ ተኝ እያለም እንድትተኛ ይገፋፋታል። ጽናት ግን መተኛት አልፈለገችም እና ልብሱን እያለባበሰችው ነበረ እንዲሁም ሳሎን ላይ ከተኛ በኋላ ቁጭ ብሏን ያደረችው አብረው፣ ነገ የእኔ መጨረሻ ቀናት ይላል። ኪራም እንዴ፣ ምን ማለት ነው እያለችው፣ ግን ያው በስካር ላይ ሆኖ እየቃዣ ስለነበረ ምንም አልነገራትም። ጽናትም ትንሽ ግራ ተጋብታ ነበር። ጠዋት ሆነና ሳሎን ላይ ቁጭ ብለዋል። እሷም አልተኛቸው ማለት ይቻላል። ጽናትና፣ ምን ሆነች ነው ይላታል። እንዴ አንተ ራስ ምን ሆንክ? ከዛ ቀደም ብሎ ሰኒና አክብሮም ሳሎን ላይ ተኝተዋል። ኬብሮም ሰኖ ሊጠይቃት ሄዶ ነበር፣ እና ወደ ቤቷ ተኝተዋል። ሳሎሌ ሰኖ ከእንቅልፏ ከነቀሽ በኋላ አንተ ምን ታረጋለህ ከዚህ ብላ ጮህ ትልበታለች። እሱም እንዴ ምንድን ነው እንደዚህ ምጮህ ይላታል። ከዚህ ምን ትሰራለህ ትለዋለች። ማታ ኮ ያው ትኩስ ትኩሳት ነበረሽ፣ እና ጥየሽ ለመሄድ ደግሞ ከበደኝ ይላታል። ተሸክመኝ ብትሄድ ነበር እንጂ የሚከብድ። እንዴት ነው የምከብድህ? ትለዋለች ኬብሮም እንዴ አንቺ ልጅ ግን ጤነኛ ነሽ? አሁን በቃ ሄድ፣ ሄድ ባቴኝም ሄዳለሁ፣ ግን የሳይኮሎጂ ምክር ሳያስፈልግሽ አይቀርም። ሌላስ ከዘራ ምናምን። አያስፈልገኝም። እንዴ እኔ ምልሽ፣ ማታ ማታ ግን ብቻሽን ስታሪ እያወራሽ ነው እንደየምታሪው፣ ያው እህቴ ምናምን ምናምን ትያለሽ። አረ እንደዛ አልልም። የሰማው ነገር ስህተት ነው ተሳስተ ነው። በልውጥ አሁን ከቤቴ ሄዳው ነው ወደ ቤት። እሺ ብሎም ይወጣል። ማታ የሰራው ሁልሽ ምግብ አለብኝ ብሎም ይነግራታል። አመሰግናለሁ ትላለች ሰነው። እሺ ኮሰረቴ ብሎ ቀልዶባት ይሄዳል። ሁለተኛም አንዳመጣ እያለችው ነበር። ጽናት እና ኪራም ቁጭ ብለው እያወሩ ነው። እንዴት ምን ሆነሽ ነው? አንተ ራስህ ምን ሆነ ነው? ማታ ያው ሰክረህ ነበር እና ምን አልኩሽ? ምንም። አንተ ልጠይቅ እንጂ ሰክሬህ የተናገርኩት ነገር አለ እንዴ? አረ የለም። እሺ ያው ድግስ ሄጄ ነበረ ድግስ ናሆም የሌለበት ድግስ ደግሞ ምን አይነት ነው? ያ በቃ ሄድኩ እና ከዛ ነው የሰከርኩት። ለማንኛውም ስልኬ ላይ ተሸዋል። ስልክ ማታ ራሱ አልነበረም። ወይኔ በጣም ሸወዴ ማለት ነው እንደ ልጁ ማለት ብሎ ይወጣል። ኪራም ጽናትም ከነምሮ ጋር ሰብሰብ ብላ ስለተፈጠረው ነገር እያወራቻቸው ነው። ኪራኮ በጣም ተመልሶ መጠጣች ጀመረ በኔ ተናዶብኝ ሆን ብቻ አላወቅኩም እያለች በጣም አዝና ታወራቸዋለች፣ ለጓደኞቿ ማለት ነው እነሱም እንዲህ ፅናት ተረጋጊ እንጂ ያው አሁን ላይ እናቱ ስለሌለች ከፍቶት ነው። አንቺ ደግሞ ጠንካራ ጎበስ ጎበዝ፣ እንዲሁም ደግሞ ታጋሽ ሁን እያሏት ነው። እኔን እኮ በጣም ያናደደኝ አታየኝም ማለት ነው። ከዚህ በኋላ አታየኝም ሲለኝ ተናደድኩ ትለዋለች። በቃ ይኔ የከበደኝ ኪራና ቅዱስ ኪራ ቅዱስን እየፈለገው ነው። ስልኩ የት እንደጠፋ ስለላወቀ እና መኪና ውስጥ ቁጭ ብላ ነበር ቅዱስ የማትገኝ መስሎ ነበር ይለዋል። ቆይ አባቴ ተረጋግተ አውረኝ እንጂ። ማናንተ አንተ ቅዱስ ነኝ ይባላል አላልኩም እንዴ? ለነገሩ እንዴት ታስታውሰኛለ እንደዛ ሰክረህ። አሁን ስልክህን ስጠኝ አምጠው። ስልክህማ መኪናዋ ተይዛ ነበርና እሱን ለማስለቀቅ ስል ስልክህን ሰጠዋቸው ያማል። እንዴ ቆይ ስልክህንማ ምን ምን ይሰራላል? ሲጀመር መኖር አልፈልግም ፈልግም አላልክም አደል እንዴ? ልታሳብደ ነው አንተ ሰውዬ እንዴ። አሁን እውነቱን ስነግርህ ለምን ታካብዳለህ? ትናንት እኮ ልትሞት ነበር። እኔ ለዛሬ አሸጋገርኩህ። ራስን እንደ ነፍስ አጥር አድን እያየው ነው እንዴ አንተ። አላመሰግንከኝም እንጂ እንዳተረፍኩ አርጌሀለሁ። ተርፋል። ቆይ ስልኬ ከሌለህ እንዴት ና ትለኛለህ? ቀኑን ሙሉ እኮ ስፈልገው አልኩ። ምን ነው ደከመ? አንተ ሰውዬ አያይደል፣ ህይወት እንደዚህ ነች። መቼ እንደምንሞት አታውቅም። ሁለተኛ ደግሞ ራስ ክልታጠፋ ነው ራሴ እንደማጠፋ እንዴታወቅ? ራስ ወዳድ ስለሆንክን ቅዱስ ለኪራ ራስ ወዳድ እንደሆነ አሳምሮ እየነገረው ይገኛል። እንዲሁም እሞታለሁ ግደለኝ ስለው የነበረውን ለማስቆም እየሞከረ ነው። ሰኑ በሩ ይንኳኳል በድንገት ኬብሮን መጣ። ደህና ነሽ ወይ ሰላም ነሽ ወይ ብሎ ሰው ብሎ ገባና ቁጭ አለ ሶፋ ላይ። ቤቱ ራሱ አልተጸዳም። ሰኑም እዚህ ምን ትሰራለህ? ላይሽ መጣሁ። ደግሞ ጽናት ነግራኛለች መኩሬ ማን እንደሆነ ማለት ስለ እኔ እያጣራ ነው እንዲ? አይ እንደዛ አይደለም፣ ስለአንቺ ማጣራት ማወቅም አልፈልግም ብላ አልነበረ። ያው አልፈልግም ብልሽ ስለምትናደጅ እንደዛ ነገር እኔም ብልህ። አራበህም አሁን በለው። ምን ነው ልታቀርቢልኝ አስበሽ ነበር? አፈር ብላ ትላለች ሰኑ። በልቧም ሰኑ ምን አስባ ይሆን ስለ ምግብ የጠየቀችው? ምናልባት እሱ እርባት ነው ወይስ ደግሞ ሰርቶ እንዲያበላ ትፈልጋ ነው? ሰኖም ልታበይ ነው ብሎ ሲጠይቃት አይ እኔማ በምን አቅሜ እየሰራሁትን ነው ትለዋለች። ያው በኮሰረት ሰርተሽ ነዋ ይላታል። ጀመረ ደግሞ ትላለች። ለማንኛውም እናቴ ስለ ሴት ልጅ ክብር በደንብ አስጠንቅቃ ነው ያስተማረችኝ እና ችግር የለም እዚህ ቤት ውጣ ስላልሽኝ እወጣለሁ ይላል። በቃ እንዴት አድርጌ እንደማስወጣት ከዚህ ቤት እኔ የማውቀው ትለዋለች። ኪብሮም ወጣ ይላል። ፅናትና ጓደኞቿ ተሰባስበዋል። የት ገባ ልጁ እያሉ ይጨናነቃሉ። ኪራ አሁንም ተሰውሯል እና ምኑ ዋጠው እያሉ ነው ምሩም ተረጋጊ እባክሽ አሁን እኮ ይመጣል እያለች ነው ሰኑ ምን ነከው ግን እያለች እያሰበች ነው እኔም አጠብቃለሁ ሌላ ምን አማራጭ አለኝ ትላለች ኪራ በጣም ሰክሮ ነበርና እየተንገዳገደ ወደ ቤት መጣ ቅዱስ ይዞት መጣ ካዩት በኋላም እንዲህ ምንድን ነው ይላሉ ምን እየተካሄደ ነው ምንም እናንተ ስለምነግራችሁ ይታውቃላችሁ ስለዚህ እኔም የምነግራቸው ነገር የለም ብሎ ይመልስላቸዋል ቅዱስን ካዩት በኋላ አንድ በአንድ የተለያየ ጥያቄ ጠይቆታል ማነህ ምንድነህ እንዴት አመጣው የተገናኛችው ኪራ ምን ነው እያሉ በጥያቄ ሲያፋጥቱትም ቅዱስ እባካችሁ ተረጋጉ እስኪ መልስላቸዋለሁ ለዚህ ጥያቄ ሲላቸው ነበር የኪራ ጓደኛ ነኝ ይላል ኪራን ወደ ክፍሉ ከወሰደው በኋላ ማለት ይላናሆም ያው ናሆም አንተ ጓደኛው እንደሆን ከሞላ ጎደል አውቃለሁ፣ ኪራ ነግሮኛል። ምሩ አልገባኝም ማለች። ቆይ መቼ ነው ጓደኛሞች የሆናችሁት? ያው ትናንትና ነው የተዋወቅ ነው ደግሞ መኪና ስነዳ ነበረ እያለ ለማውራት ሲሞክር ኪራ ይመጣና ያቋርጠዋል። ይውላችሁ ስለ ኪራ የማውራቸው ነገር አለኝ። ጽናትም ታዲያ በአንድ ቀን የተዋወቅከው ጓደኛ ነው እንዴ ጓደኛ የሚሆነው ስትለው ነበር። እሱም ተረጋጊ ብሏታል። ጽናት ጸሎት ላይ ነች ኪራ ምንም አይነት ሐዘን ሊገጥመው አልፈልግም ትላለች ኮሽና ሆና በዚህ መሀል ቅዱስ ወደ ኮሽና ሄድና ቆም ብሎ ያያታል። ዘወር ስትል ድንገት ታዩና ትደነግጣለች። እንዴት ገባ እንዴት መጣ ስትለው በመኪና ነው ይላል። መኪና ማንም አጠየቀ እኔ ቁልፍ ማንሳት ጠናልኩት። ያው ኪራ የሚደብቀኝ ነገር የለም ቁልፉን መኪና ውስጥ ረስቶን ነበረ። ካለአንድ ነገር ውጭ ግን እሱ የሚደብቀኝ እና የእሱ ያልሆነ ነገር የኔ ነው ያው እሱም አንቺ ነሽ፣ አንቺ የኔ አይደለሽም የኪራ ብቻ ነሽ ይላታል። ኪራ በጣም እንደሚወድሽ ደጋግሞ ነው ሲመ ሲያወራ ሰማለሁ። ስለ እሱ እንኳን አትንገረኝ፣ አውቃለሁ ጠንቅቄ፣ ምስክርም አስመስከሬ የማያስፈልግም ትለዋለች። በስህተት እያያት ነበረ ተኮረ ብሎና፣ ጽናት ለምንድን ነው እንደዚህ የምትገኝ እያለችው ነበር። እሱም ህይወት እንዴት እንዳስተማረች እያየውች ነው ሲላት፣ እኔ ግን ሌላ ነገር ነው የታየ ትላለች። ከዚህ በፊት ሄኖክስ ይተናኮስ አልነበር፣ እንዲሁም ሌሎች ልጆች። አሁንም ቅዱስን እንደዛ አድርጋ ነው ያሰበችው። ለማንኛውም ኬር አልተነሳም ይላታል። አልተነሳም ትለዋለች። በቃ ሂጄ መቀስቀስ አለብኝ። እንዴ አሁን እንዲ ረፍ ብትለው፣ ወይሰም አልቻለም። ለምንድን ነው የሚያርፈው አሁን? ቀን ሲጠጣ ውሎ፣ ወይስ ደግሞ ተመልሶ መቶ እንዲጠጣ ነው ይላታል። እሺ እንዴት ጠጥቶ መነሳት እንዳለበት በጧትማ ማወቅ ያለበት፣ ብሎ እንቅልፉን ለመቀስቀስ ይሞክራል። ኪራ እንደምንም ብሎ ቀስቅሶታል? አይ ራሴ ምን አለብተኛበት እያለም ነበር። ከቀሰቀሰው በኋላ ምኔ ከዚህ በኋላ ማውጣት አለብኝ ከዚህ ችግር እንጂ እንደዚህ ስትጎዳም ንተን ማየት አልፈልግም እያለም ነበር። እንደኔ በጸጸት አልንጋማ ስትቀጣ ላይህም ከዚህ ካለበት ህይወት አወጣሃለሁ። ቅዱስ ምን አይነት የጸጸት ህይወት እንደሚኖር አናውቅም። ወደ ሳሎን ከመጣ በኋላ ክብሮም ይመጣና ሰላም ሰላም ይባባላሉ። ክብሮም ሰላምታ ከተላወጠ በኋላ እንዴት ተዋወቅ ከኪራ ጋር ብሎ ይጠይቀዋል። እሱም ያው መንገድ ላይ ተገናኝተን ነው በዚህ በኩል ብሎ ይነግረዋል። ከዛ በጣም አሪፍ ይለዋል። እንዴት ተግባባችሁ ሲለውም የጋራ ነገር ሲኖርህ ባጭሩ ትግባባለ ይለዋል። በጣም አሪፍ ይላል። ክብሮም አመሰግናለሁ ይለዋል። አመሰግናለሁ ሲለው ቅዱስ ክብሮም ግራ ይጋባና ለምን ይለዋል። ያው እንደ ሌሎች አንድ ጥያቄ አልጠየቀኝም ብሎም ይመለስለታል። ቅዱሱም አሁን ከዚህ ሁሉ ሰው አንድ ቁም ነገረኛ ሰው ተገኘ መሰለኝ፣ ኪራን ከማን ጋር ማቀራረብ እንዳለብኝ ማወቅ አለብኝ። ያገኘውም ይመስለኛል። ኬብሮም እና ኪራ ቢቀራረቡ እየተሻለ ነው ብሎ አስቧል። ከዚህ ጋር እውነቱን እንኖራለሁን አሁን ያው ትንሽ ብስጭት ብስጭት ይላል። በጣም የውሃ ነው፣ ግን ደግሞ ከኬብሮም ጋር ቢግባባ በደንብ ሀሳባቸውን ሸር የሚያደርጉ ይመስለኛል። መጨረሻ ላይ ምሳ ብሉ ተብለው ወይም እራት ጽናት አመጣችው እና ብሉ ስትላቸዋል አል ወለም ያሉት ኪራ እስካሁን አልበላሽም ብሎ ይጠይቃት፣ አልበላም ብቻ እንድማለላ ታውቃለህ እያለችው ነበር። ቅዱስም ለምንድን ነው ለልጅቷ ባዶ ተስፋ ሰጣት ሲለው ነበር። እና ፈሪያት ትቤዛት እንዴ አንተ እኮ ነገ እሞታለሁ ያልከው ሰውን እያለውም ነበር። ብቻ በጣም ጥሩ ምክሮችን እየመከረው ነበር። ሰኑና ኪብሮምን በጣም ሲጫወቱ ነበር። ፍቅር ፍቅር ያጫወታቸዋል ማለት ነው። ኪብሮም እንግዲህ ሰኑ በጣም የዋህና ቀና እንደሆነች አውቋል። ድራማ በዚህ ነበር የጠቋቸው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉላለሁ።